በነገራችን ላይ ማን ነው እንደኔ የጓጓ? ብሩኬና ሀይሚ ታርቀው ዛሬ ይመጣሉ፣ ይሄን ሁሉ ጥላት ያሳፍሩታል፣ ይሄን ሁሉ ወሬኛ ጽግ ያስዙታል ምናምን ስል ጭራሽ በሚያስጠላ መንገድ ነው የመጡት ጭራሽ የበለጠ ደግሞ በቃ ብጥብጥ ብለው መመቤት። ሰም ሰላም ሰላም! ውድ የተከበራችሁ የቻናል የተከታታይ ሰላማችሁ ብዛልኝ በያላችሁበት። እውነት ዛሬ የዛሬው ቀን በጣም የሚያስጠላ ነበረ። በጣም የሚያስከፋ ነገሮችን ሳይ ስሰማ ምናምን ምናምን ነው ያልኩት። ደስተኛ አይደሉኝም። ምሽቴ ደግሞ በጣም የአማረ ይሆናል። ሁሉን ነገር እነ ብሩኬ ምናምን መጥተው ታርቀው ሁሉም ነገር በቃ ፍክት ያለ ይሆናል። ብዙ እነዚህ ብዙ ያወሩ ሁሉ ያፍራሉ ስል ጭራሽ ተበጣብጠው መጡ። በነገራችን ላይ አንቺ ቀንድ አውጣ ጠንፌ ማለት ነው። ምን ነው ያዙ ይልቀቁኛለች። ምንነው ነው ብሩኬ ላይ ተለጣጠፍሽ? በጣም ተለጠፍሽ እንዴ ምን ሆነሽ ነው? አንቺ ነሽ ብሩኬ ላይ እየተለጠፍሽበት እንጂ ብሩኬ አይደለም የተለጠፈው። እንግዲህ ውዶቼ ማለት ነው ነገሮቹን ለማብረድና እንዲስተካከሉና እንዲታረቁ ሁሉም ነገር ደግሞ፣ ብሩኬ ከአቅሜ በላይ ሆኗል። ከዚህ በኋላ የመጨረሻ ነው እንግዲህ ሁሉንም። እስከዛሬ ደጋግሜ ይቅርታ ጠይቄያለሁ። ይቅርቴን ተተቃበሉ ተቃበሉ። ካልተቃበሉ ደግሞ እኔ ከዚህ በላይ መሄድ አልችልም። በቅቶኛል፣ ደክሞኛል ምናምን ነገር፣ ብዙ ነገርም ስሜ ጠፍቷል ምናምን ነገር ብሏል ማለት ነው ብሩኬ እንግዲህ ልክ ነው። በተደረገው ነገር ብዙ ነገር ተብሏል። ይሄ ሀቅ ነው። ሀይሚም እሱም ሁለቱም ተሰድበዋል። ይሄ ልጅነት የለውም። ጣንፊያም ተረግጣለች፣ ከበደም ተረግጧል። ማን ቀረ? ሁሉም ተረግጧል። ግን እንደ ብሩኬና እንደ ሀይሚ የተረገጠ የለም እውነቱን ስናወራ ማለት ነው። እውነቱን እውነቱን እውነት እውነት አሰት አሰት እያልን ነው። ነገር ግን እንግዲህ ነገሩን ለማስተካከል ለመታረቅ ነበረ ወደ ነበረበት ለመመለስ ዳኒም መጥቶ በሰዓቱ አንተ ልክ አደለህም፣ ከእሷ ጋር ከሶሲ ጋር መገናኘት ልክ አልነበረም። እንዴት ያለን ፍቃድ ይሄ ሁሉ ነገር ሊሆን ይችላል አንድ ሩም ውስጥ ምናምን ነገር ብሎ በባለፈው ዕለታ ጓገጭ ብሎበት ነበረ ልክ ያ ነገር ደግሞ በርዶ ሊሆን ይችላል ብሎ ዛሬ ሀይሚም ያው ዳኒም ይችም ቀንድ አውጣ ጠንፌም ሆነው ተገናኝተው፣ ነገር ግን የሚያስጠላ ንግግር ነበረ። ይደብራል፣ ብሩኬና ሀይሚ በጣም ይደብራል። የበፊቱ ማንነታችሁ፣ የበፊቱ አንድነታችሁ በፈጠራችሁ ወደ ቦታው መልሱት። እንደዚህ ስትሆኑ በመቤቴ ስም እንዴት እንደሚያስጠላ፣ በጣም ነው የሚያስጠላው። በእናንተ ጥል፣ በእናንተ ጥል አያምርም። በጣም በጣም ነው የሚያስጠላው። ራሳችሁ ቢዱዋችሁ ነው ይሁት። ለራሳችሁ ተመልሳችሁ ፍቅር ስትሆኑ እንዴት እንደምታምሩ እንዴት ያለው ያለው ውበት። እንደዚህ ስትሆኑ እኔ እንጃ የማላቃችሁ ሰዎች ነው የሚሆናችሁብኝ። በቃ ጠብ ደግሞ ሲበዛ ያስጠላል። ጠብ ሲበዛ ያስጠላል። እንዲ፣ ምንድን ነው ይሄን ያክል እንደማይተዋወቅ ሰው ጭራሽ፣ ዛሬ እንደተዋወቀ ሰው ምናምን ነገር። እንደውም ብሩኬ ማለት ነው የዛሬውን እንዳታየኝ ማለት ነው፣ እንዳይወጥኝ ለሃይሚ ሳይሆን ለሶሲ ጓደኛ ሶሲና ብሩኬ ናቸው ፍቅረኛ የሚመስሉት እንጂ ብሩኬና ሀይሚ ፍቅረኛ አይመስሉም። በዚህ ንግግሬ እንዳትቀየሙ ውዶቼ፣ ዛሬ ካለው እይታ አንጣር ነው። ሀይሚ ዳኒን ቸክ አታደርገውም፣ ዝም ብላ አቅም አጠገቡ ቆማለች፣ ግን ቀፏታል። ለመቆም ራሱ ያስታውቅባታል። ዳኒን ቸክ አታደርገውም ስላችሁ ሀይሚ ብሩኬ ሶሲን ቸክ ያረጋታል እያልኩ አይደለም። ነገር ግን ብሩኬ ማለት ነው ለሶ ሲጠበቃ ነኝ አልክሳ ለዚህ ለጨበሬ ለፍቅረኛዋ ክብር ለሌላ ዘልዛላ ሴት ለዳኒ አትጩህባት ምናምን ለምን አይጠፈጥፋትም ምን አስጨነቀህ ብሩኬ ብሩኬ ለምን አይጠፈጥፋትም እንዴ ለሴት ልጅ ክብር ከሆነ እናቃለን ለሴት ልጅ ክብር እንዳለ ብሩኬ ነገር ግን ፍቅረኛዋ ነው ይጩህባትም፣ ምንም ያደርጋትም፣ እንደፈለገ ያደርጋት። አንተ ግን የመከልከል መብት የለህም። ብሩኬ እዚህ ጋር ተሳስተዋል። ትልቅ ቅስ የሰራችው ስታ ስራ ያስጩህባታል ያስረግጣታል። አንተ ወንድ ልጅ ነህ ለአንተ ኖርማል ነው፣ ችግር የለውም፣ ወንድ ነህ እንደ ኖርማል ነው የሚቆጠረው። እሷ ግን ሴት ልጅና ስትንዘላዘል አፍቃሪዋ ነው አያት። ያ ነገር ደበረው፣ መብቱ ነው መቆጣት። በቃ መብቱ ነው መብቱ ነው። አንተ ግን አትጩሁባት፣ ምናምን ምናምን አትበል። ብሩኬ ይች እኮ ዘልዛላናት፣ ለምን በጥፊ አያግላትም? አንተም ከህይወት አርቃት። እንደውም የጓደኝነት ምናምን የሚባለውን አርቀክ ከሀሚግ ያለውን ይሄ የፍቅር ጎዳና ቀጥሉት። ለማን ደስ ይበለው ብላችሁ ነው እናንተ በዚህ ልክ የምትጨቃጨቁት? ሀይሚ ማንችን ብትሆኑ ማለት ነው ተረጋጊ የ ተረጋጊ፣ ለማን ደስ ይበለው ብለሽ ነው እንዴ? ተይ እንጂ ሀይሚ እኛ ስናቅሽ እንደዚህ አይደለሽም። ብሩኬም እኛ ስናቅ እንደዚህ አይደለም። ተረጋጋ። ይችን ጠንፌ ዳኒ ረግጦ የያዛት ረግጦ የያዛት ያላት ንቀት ንቀቷ፣ እንዴት እንዴት ነው የሚያደርጋት። አንቺ ለፍቅረኛሽ ክብር አይኖርሽም እንዴ? ልትመች ሆነውን አጠጋበል የምታየው ልትመች ሆነው ወይ? ወንድ ልጅ ምን ያክል ክብር እንዳለው አታውቂም። ክብር አሰጣት። ከሀይሚ ተማሪ በሃይም ተማሪ ያዙ፣ ልቀቁኝ። አትቤት ብሩኬ ላይ ተለጥፈሽ፣ ምናልባት ዛሬ ልትለጠፊ ትችላለሽ። ይሄ ደግሞ እንድትለጣጠፊ ያደረገሽ ብሩኬ ከሰጠሽ ቀረቤት አንጣር ነው። ብሩኬ ከሰጠሽ ቦታ አንጣር እንጂ በብሩኬ ተማምነሽ ዳኒን ፍቅረኛሽን ዝቅ ያደረግሽው እውነት፣ አንቺ ለፍቅረኛሽ ለዳኒ ክብር ቢኖርሽ ናጠጋበል፣ ናጠጋበል፣ ምን ምን ልታረጊው ነው? ሴት እኮ ነሽ። ወንድ ልጅ እኮ ወንድ የሚለው ቃል ራሱ ክብር አለው። አንቺ ሰላቶ ማለት ነው፣ ለባልሽ ክብር የሌለሽ። እንዴት እንዴት እንዴት ለባልሽ ክብር የሌለሽ! ነይ ቢዶን እንደዚህ አይነት ፕራንክ፣ ቢዶን ንስራ ሲልሽ እንዴት እምቢንተ ያለሽ፣ ለዳኒ ምንም ያክል ቦታ እንደሌለሽ ነው የሚያሳየው። ምንም አይነት ቦታ የለሽም፣ ፍቅር ራሱ የለሽ። አውቀሽ ነው የምታስመስይው። አው አንቺ ብትቼና አቅሙ ቢኖርሽ ብሩኪ አይፈልግሽም እንጂ በፍቅር ደረጃ ቢፈልግሽ አፍቅሮ የራሱ ቢያደርግሽ ራሱ ብሩኬ በጣም ደስተኛ ነሽ ሰላቶ። እንዴ! በጣም ውዶቼ አልደበራችሁም? የዛሬው እኔ በጣም ነው የደበረኝ። ብሩኬ ላይ ተለጥፈ ዳኒ ናስቲ፣ ምን ልታረገኝ ነው? ልትመታኝ ነው? ልትመታኝ ነው ትላለች። ዳኒ ምንዋጮ ላይ ብትጥላት ትፈራታለ? እንዴ! ታክብርክ ሴት ልጅ ረገጥ አድርጎ ነው መያዝ። እንደዛ ካላደረካት ነገ አናት ላይ ትወጣለች። አንተ አንተን ያላከበረች ዛሬ ያላከበረችክ ነጋ ግብታ ስትኖር በራስ ላይ ነው የምትረማመድ። ብዛሬ ጀምራ ክብር ልሰጥ ይገባል። ወንድ ልጅ ደግሞ ማለት ነው በክብሩ አይደራደርም። አሁን ከወንድ ጋራ ስለ ቆምሽ ነው ያከበረሽ አጠገብሽ ወንድ ስላለ ነው ያከበረሽ። ከሰው ጋር ነሽ ብሎ ነው ያከበረሽ እንጂ ብቻሽን ብትሆኒ እንደዝና ስቲ ምናምን ብለሽ ብትወጣጠሪ ኖሮ ያጮልሽ ነበረ። ይ ትካሻውን ላይ ጌጡን ትተሹ ትካሻሽን የሚያለብስ ልብስ በለበሽ ውጭ ከሃይሚና ከብሩኬ ህይወት ምን ያርመጠምጥሻል? እርምጥምጥ እንዲያውም አንቺ ነሽ ብሩኬን ብሩኬ ከሃይሚ እንዲርቅ እንዲርቅ እያደረግሻልሽ አንቺ ተለጥፈሽ እዛ እሱ ላይ ማለት ነው ሃይሚ ራሱ ደብሮ ደብሯታል ሀይሚ ደብሯታል። አንቺ ተለጥፈሽ ብሩኬ ላይ ማለት ነው። ውዶቼ አይታችሁልኛል የሀይሚ ፊት እንዴት እንደደበራት፣ እሷ እዛ ብሩኬ ላይ ተለጥፋ በጣም ነው የደበራት። ክርስቶስን አንዳንድ ጊዜ እኮ ራሱ በሀይሚ አይፈረድም፣ ፍቅረኛዋ ላይ ሄዳ ተለጥፋለች። ዳኒ እዚ ጋ መናገር ፈልጓል፣ እሷ ግን እዛ ተለጥፋ ተላለ እንደውሃ ውስጥ እንቁራሪት እንቁራሪት የሆነች ሴትዮ። ሀይሚ ደግሞ ሀይሚ አሁን ዛሬ ምን አለች? ምንም ያለችው ነገር የለም። ያው ይሄ ብሩኬ ሲጮህባት ለዳኒ አትጩህባት ብሏል። ብሩኬ ደግሞ ለሶሲ ሲያግዝ ነበረ፣ አትጩባት ሲል ነበረ ለዳኒ። ያው ግን እሷ ብሩኬ አትጩባት ስላለ እሷ ደግሞ ያንን አይታ ሃይሚ አትጩባት አትጩበት አለች። እሷ ደግሞ ምን አገባሽ አለ። ብቻ መጨረሻ ላይ ግን ሶሲን ዳኒ በጥፊ ሳያጠናግራት አይቀርም አይቀርም መቷታል። የምሬን ነው፣ ትዕግስቱ አልቋል። ዳኒ ተፈት ወንድ ልጅ እኮ ነው ውዶቼ፣ ወንድ ልጅ በክብሩ እኮ አይደራደርም። አጩ ለሃጩ ለጣላት ይቺ ጋጠወጥ መስመር አስዛት ዳኒ፣ እግዚአብሔር እንዳትለቃት ይቺ ዘልዛላ ጠንፌ። ግን ጠንፌ በጣም ልክስክስ ነሽ፣ ለባልሽ ክብር የለልለሽ ልክስክስ። ሀይሚ ብሮብሩኬ ትልቅዬ ክብር አላት። ይህኒ ትንሽዬ ይህኒ ናት፣ ይህኒ ናፍቆት ጠንፌ፣ ግን ዘልዛላ ነሽ። እጭ የጠንፌ ዘልዛላነት ነው ዛሬ የታየኝ። ነው ሰው ባለ ሙጭጭ ብሎ ባሏን የምታዋረድ ዘልዛላ። ህይወትሽ ከብሩኬ ጋር ሳይሆን ከዳኒ ጋር ነው። ምን ሆነሽ ነው ባልሽን የምታዋርጅው? ወይ ብሩኬና ሃይሚዬ በእናታችሁ ታርቃችሁ ፏ ብላችሁ ነው። የምሬን ነው የምሬ። በእናንተ ጠቢ ያስጠላል። እኔ ደብሮኛል ራሱ። ዛሬ የጠንፌ ዘልዛላነት ነው የታየኝ። ለማንኛውም ድሮም ዘልዛላናት። ሃይ ቤተሰብ ላይክ፣ ሼር አድርጉ። ሃይሚማ ስትመጣ ዘትመጣ ሃይ ነው ያለቻቸው። ንቃቸዋል ራሱ።